ከፍተኛ ድምፅ የሚያሰሙ የሃይማኖት ተቋማት ላይ ውሳኔ ሊወሰኑ ከፍተኛ ድምፅ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀም። መምህር ጳውሎስ ከተዋህዶ ላይ እጃችሁን አንሱ ስለተደመጡ የኢትዮጵያ ቤተ ክርስቲያን ማንም ተነስቶ ሲያላግጥባት አፉን ሲያላቅቅባት የሚናገር ሰው የለም፣ ዝም ነው የሚለው። መልስ ለመመለስ ብድግ ስትል መግለጫው ይቦርሳል ለመከላከል ስትነሳ እንኳን እሷ ላይ እንገንጀራ ልጅ ነው የምትታየው። ሊቀ ማእምራን ዶክተር ዘበነ ለማ ያስተላለፉት መልዕክት ለችግር መፍትሄን የሚፈልግ ትውልድ መሆን ያለበት እ በችግር ለችግር ይጨል ለህይወቱም ለግሌወቱም እንዴት ነው የምንሰኝ? ጉልበታችን መሬት ይነካል። ሁለተኛ የእጃችን አራት ጣቶች ይታጠፋሉ። እነዚህ አራት ጣቶች ይታጠፋሉ፣ ከዛ መሬት ይነካሉ። አውራ ጣታችን እንደ ተዘረጋ መሬት ይነካል። እንደዚህ ነው የምንደገፈው፣ ደግፈው ማለት ነው። ልክ እንደዚህ። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምራፍ 31 ምራፍ 67 ቁጥር 31 ላይ እንዲላል እሰብክ መንገለ ድንግልና ሐለ ማርያም እንተ ተሰብክ እንተ ተከውን ስም አለቃ ይላል ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ደወል በቅዳሴ ጊዜ በቤተ ክርስቲያናችን ስርዓት መሰረት በቅዳሴ ጊዜ ላይ አምስት ጊዜ ነው የሚደወል፣ ስንት ጊዜ? የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው አለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋም ቡድና ክብራት ቤተሰቦች ሰዎች ሁል ጊዜ እንደምንለው በየቀኑ እንግዲህ ሁለት ጊዜ ኦርቶዶክሳዊ የሆኑ መረጃዎችን ከማስረጃ ጭምር ወቅታዊ ጉዳዮችን እያቀረብኩላችሁ ይገኛለሁ። አንዷን ርዕሰ ጉዳይ መዘን በስፋት የምንሰራበት የአሮስ ሁለት ሊንኩን ከታች አስቀምጭላችኋለሁ። በዚያም ቤተሰብ በመሆን አግዙኝ። ይህንንም መቶ ሺህን ድረስ ትብብራችሁን አሳዩ። ወደ መረጃችን በቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን መቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይደረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰንበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በሀገር ውስጥ ከሀገር ውጭ ያላችሁ በስደቱም አለመሆናችሁ የምታረምጡ ቤተሰቦቼ ሰላም እግዚአብሔር ባላችሁበት ሁሉ ይብዛ። ላለውኝ እንግዲህ አብይ ጾምን እያገባድር እንገኛለን። ቀጣይም የምናቀርብላችሁ መረጃዎች ይኖሩናል። ቅዳሴን እናንሳ። በቅዳሴ ጊዜ ከሚደወለው ደውል ደግሞ እንጀምር። ዲያቆን ዝራለን ታዬ እንዲህ ይለናል። በቤተ ክርስቲያናችን ስርዓት መሰረት በቅዳሴ ጊዜ ላይ አምስት ጊዜ የሚደወል ስንት ጊዜ የመጀመሪያው የተጋብኦ ደውል ይባላል። የምንደው የተጋብኦ ደውል ልክ ቅዳሴው ገና ሳይጀመር ደውል ሰሙ ኑ ግቡ ማለት ነው። በእርግጥ ይሄ ቅዳሴው ላይ ብቻ ሳይሆን ማህሌት ሊቆም ከሆነ ሰዓታት ሊደርስ ከሆነ ልኬት አለው። ዝም ብሎ አይደበደብም። ልክ ሲመታ ያ የሚመታው ደውል የመጀመሪያው የተጋብኦ ደውል ይባላል። ይሄ ደውል የነቢያት የስብከታቸው ምሳሌ ነው። ይሄ ደውል ሁሉ የሚደወለው ሌሊት ነው። በጋበው ደውል ለምን ይመስላችኋል? ሌሊት የኦሪት ምሳሌ ነው። የጨለማው ዘመን ሌሊት ላይ ድምፁን መስማታችን እግዚአብሔር ጨለማው በሆነው ጊዜያችን እንኳን እንደማይተውንና ድምፁን እንደማያሸሽብን ማሳያ የነቢያት ጸሎታቸው፣ ልመናቸው ክርስቶስ ሰው እንዲሆን አደለ የተጋበው ደውል ምሳሌ። ይሄ ሁለተኛው ቅዳሴውን ልንጀምር ስንል ደግሞ እንደውላለን። ይች ሰዓት ምን ያህል የምታስፈራናት፣ ይች ሰዓት ምን ያህል የምታስጨንቅናት ሲባል ከጀርባ ምን ትሰማላችሁ? ይሄ ደግሞ የቅዱስ ገብርኤል እመቤታችንን ያበሰራት የምስራቱ ምሳሌ ነው። ምክንያቱም ከቤተ መቅደስ ወደ ቤተልሔም እየሄዱ አይደለም። ገብርኤል ከላይ ተልኮ ወዴት ነው የመጣው ወደ ታች ያለመጣው ከላይ ማንን ትጸንሻለሽ ሊላት እግዚአብሔርን። ሶስተኛ ደውል የምንመታው ደግሞ ለእግዚኦታ ነው። ይሄኛው ደውል ደግሞ የእመቤታችንና የቅዱስ ዮሐንስ ክርስቶስ በተሰቀለ ጊዜ ያለቀሱት የእምባቸው ምሳሌ ነው። እምባቸው እንኳን አልቀርም ቅዳሴው ውስጥ አራተኛ የምንመታው ወንጌል ሲነበብ ልክ ወንጌል ተነቦ ካለቀ በኋላ ጻኡ ንኡሰ ክርስቲያን፣ የክርስቲያን ተናናሾች የሆናችሁ ውጡ ሲባል ደውል ይደወላል። ንኡሰ ክርስቲያን የሚባሉት በመሰረቱ ክርስቲያኖች አሁን ሁሉ ላይ ሐዋርያዊ ያገልግሎታችን ደካማ ስለሆነ ነው፣ እንጂ ስራ የበዛባቸው ትምህርት ያለባቸው የታመሙ ሰዎች አይደሉ። ብዙ ጊዜ ላይ ጻውኑ ሰ ክርስቲያን ሲባል ሥራ ያለበት የታመመ ምን ያደረገ ቶሎ ቶሎ ይወጣል። አደለም ይሄ ሁለተኛው ምክንያት ነው። የመጀመሪያው ግን ሐዋርያዊ አገልግሎት ላይ ስንሰራ ቤተ ክርስቲያናችን ገና አምነው ያልተጠመቁ ሰዎች ቅዳሴውን ማስቀደስ የሚችሉት እስከዚህ ክፍል ብቻ ነው። ጻውን ውሰ ክርስቲያን የሚባሉት እነሱ ናቸው እንጂ ያመኑት አይደለም። እሱ ክፍል ላይ ደውል እንመታለን። የሐዋርያት የስብከታቸው ምሳሌ። አምስተኛውና የመጨረሻው ደግሞ የአምላክ ቅዱስ ሥጋና ክቡር ደም ሲወርድ ምን እናረጋለን? እንመታለን አይደል? ይሄ ደግሞ የኒቆዲሞስና የዮሴፍ ክርስቶስን ሲገንዙት የመሰገኑት ምስጋና ምሳሌ። ቅዱስ እግዚአብሔር፣ ቅዱስ አያል፣ ቅዱስ ያወዘ ይመውት እንላለን። ያ ኒቆዲሞስና ዮሴፍ ክርስቶስን ሲገንዙት ያወጡት የምስጋና ድምፅ። አምስተኛው ደውል ደስ የሚያሰኝ ነው። አምስት ደውል በስራተ ቅዳሴ ላይ ይደወላል ናቸው ትርጉማቸው እንዲህ ናቸው ብለው ዲያቆን ዘላለም ታየ በስፋት ነግሩናል። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ደግሞ የአፈጦማ አፈሰኮር የተባለውን ታላቁ ቅዱስ ዮሐንስ አፈወርቅን ወርቅን ጠቅሰው እንዲህ ይሉናል። ቅዱስ ዮሐንስ አፈወርቅ ሃይማኖት አቦ ምራፍ 31 ምራፍ 67 ቁጥር 31 ላይ እንዲላል እሰብክ መንገለ ድንግልና ለማርያም እንተ ትሰብክ እንተ ትከውን ስም አለቃል ይላል ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ ይላል። ለቃል ምስክር በምትሆን በድንግል ማርያም ድንግልና ክርስቶስን እሰብከዋለሁ። የድንግል ማርያም ድንግልና የክርስቶስ መስበኪያ ነው። ድንግልናዋ አልተለወጠም። ለምን? እሱም ሰው ሲሆን አልተለወጠምና እማይለወጥ አምላክ ስል መሆኑን ለማስረዳት የእናቱን ድንግልና ሳይለውጥ ተወለደ። ትንቢተ ሚልክያስ ምራፍ ሶስት ቁጥር አምስት ላይ አንሰ እግዚአብሔር አምላክክሙ ዘእይቱ የለጥ እኔ የማልለወጥ አምላካችሁ እግዚአብሔር ነኝ። እኔ እግዚአብሔር አምላካችሁ አልለወጥም ብሎ ነበር። የማይለወጥ አምላክ መሆኑን ለማስረዳት ከእናቱ ሲወለድም ድንግልናዋን እንዳይለወጥ ጠበቀ አቀበ ማይተመ ድንግልና ከመትኩን ከመትኩን መራይተ ለሃይማኖት አባይ አቀበ ማይተመ ድንግልና ከመበፅንሳ መንክር ትኩን መራሂተ ለሃይማኖት አባይ ድንቅ በሚያሰኝ ማይተመ ድንግልናዋ ለታላቂቱ እምነት ምስክር ትሆን ዘንድ ድንግልናዋን ጠበቀው ይላል። ስለዚህ የድንግል ማርያም ድንግልና ለክርስቶስ አለመለወጥ ምስክር ነው። ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ሰው ሰው ብቻ አይደለም፣ አምላክ ብቻ አይደለም፣ ሁለትም አይደለም፣ ነጠላም አይደለም። ሰውነቱ በአምላክነት እንዳልተለወጠ ድንግል ስለሆነች እናትነት አልቀረባትም። አምላክነቱ በሰውነት እንዳልተለወጠ ድንግልናዋ በእናትነት አልተለወጠባትም። አምላክ ወሰብ ስለሆነ ሁለት ባህሪ እንደማይባል ሁሉ ድንግልም እናትም ስለሆነች ሁለት ሰው አይደለችም። እናቱ አንድ ሆና ድንግልም እናትም እንደሆነች ክርስቶስ አንድ አካል፣ አንድ ባህሪ ሲሆን አምላክነቱ በሰውነት ሰውነቱ በአምላክነት ያልተለወጠበት በተአቅቦ የሚኖር በተዋሕዶ ክብሩን የገለጠ ሥግው ቃል ወልድ ዋሕድ አምላክ ወልደ አምላክ ይባላል። ድንግል እናት ግን ሁለት ናት። ክርስቶስ አምላክ ነው፣ ሰው ነው። ሁለት ነው አይደለም፣ አንድ ባህሪ ነው። ስለዚህ የተዋህዶ ምስክር ናት ማለት ነው። የተዋህዶ ምስክር እንድትሆን ድንግልናዋን የጠበቀበት ምክንያት ለዚህ ነው። የተዋዶ ምስክርናት ርዕሰ ሊቃውንት አባ ገብረ ኪዳን በስፋት የነገሩን ያስተማሩን ጉዳይ ነው። አብይ ጾም እንግዲህ ወደ ማገባደጃው ላይ እንገኛለን። በዚህ ደግሞ ብዙዎቻችን በስርአተ ቅዳሴ ተገኝተናል፣ እንዲሁ በስግደቱ ላይ ስንሳተፍ ነበር እና ስግደት እንዴት ነው መሰገድ ያለበት? የበርካታዎቹ ጥያቄ ነው። መጋቢ ሃይማኖት መምህር ምትኮን እንዲላሉ እንዴት እንስገድ? ነው እንዴት እንስገድ የሚለው በመጀመሪያ ደረጃ ልክ እንዴት እንጸልይ እንደሚለው ነው። አደግድገን ታጥቀን ቢሆን ደግሞ በአብዛኛው በባዶ እግር ሆነን ይመረጣል። አንደኛ ጉልበታችን መሬት ይነካል። በኋላ ላይ እናየዋለን እንዴት እንደምንሰግድ ማለት ነው። ብዙ ሰዎች ስለጠየቃችሁ በኋላ ላይ ማሳየት ሞክራለሁ። ጉልበታችን መሬት ይነካል። ሁለተኛ የእጃችን አራት ጣቶች ይታጠፋሉ። እነዚህ አራት ጣቶች ይታጠፋሉ። ከዛ መሬት ይነካሉ። አውራጣታችን እንደተዘረጋ መሬት ይነካል። እንደዚህ ነው የምንደገፈው ማለት ነው። ልክ እንደዚህ መሬቱን በአራቱም ጣታችን በውስጠኛው በኩል እነካለን፣ አውራጣታችንን እናስደግፋለን። ሦስተኛ ግንባራችን መሬት ይነካል። አራተኛ በከንፈራችን መሬቱን እንስማለን። አምስተኛ የእግራችን ሁለቱ አውራጣቶች መሬቱን ይነካሉ። ጉልበታችን መሬት በሚነካበት ጊዜ በአውራጣታችን እንቆማለን ማለት ነው። እሱ ምስጢር አለው። ይሄ ማለት ምን ማለት ነው? አምስት ነገሮችን እናገኛለን። ግንባር፣ የእግር አውራጣት፣ አውራጣት ሁለቱ ማለት ነው ሁለት ጉልበቶቻችን ሁለቱ ሦስት አራቱ የእጅ ጣቶቻችን የሁለቱ አራት ሁለቱ የእጅ አውራጣቶቻችን የሁለቱ ማለት ነው አምስት አምስቱ በአምስቱ የስሜት ዋሶቻችን ይመሰላሉ። ምን ማለት ነው? በሁለመናችን እንገዛላለን፣ በሁለመናችን እናመልካለን ማለታችን ነው። መጽሐፍ እንደዚህ ነው የሚለው እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይል ውደድ እንዲል ኦሪ ዘዳግም ምዕራፍ ስድስት ቁጥር አራት በፍጹም ልባችን በፍጹም ኃይላችን በፍጹም ነፍሳችን የማምለካችን የመገዛታችን ምሳሌ ነው ማለት ነው እነዚህ አምስቱ የምንሰግድባቸው አካላት በአምስቱ የስሜት ሕዋሳቶቻችን መመሰሉ በፍጹም ልባችን በፍጹም ነፍሳችን በፍጹም ሀሳባችን ለእግዚአብሔር እንደምንገዛ መግለጣችን ነው ማለት ነው። በበረሃ ያሉ አባቶች አሸዋ አምጥተው በትነው ነው የሚሰግዱት። አንዳንዶቻችን ደግሞ ፍራሽ አድርገን ለስለስ እንዲለን አመሻቸን እንሰግዳለን። ግን እንደ አቅማችን ነው። ግን መሆን ያለበት እንደሱ አይደለም። መከራውን ለማሰብ ነው ስላለን ቀደም ሲል ማለት ነው እንደዛ አድርገን ነው የምንሰግደው። እርግጠኛ ነኝ አንዳንድ ሰዎች ዝም ብሎ ጎንበስ ቀና በማለት መቶ ሰገሩክ ይላሉ። በትክክል እነዚህን አምስቱን አካሎቻችንን መሬት እያስነካን የምንሰግድ ከሆነ እርግጠኛ ነኝ እንኳን መቶ ሀያም የምንደፍን አይመስለኝም። በጣም ከባድ ስለሆነ ማለት ነው ይህንን መለማመድ ያስፈልጋል። ስግደት፣ እንዴት መስገድ እንዳለብን ነው በደንብ አድርገው ተንትነው የገለጡልን። ወደ ቀጣይ መረጃና ምራ። ከፍተኛ ድምጽ የሚያሰሙ የሃይማኖት ተቋማት ጉዳይ እንግዲህ በድጋሚ በስፋት ታይቷል። አሻም ቲቪ በዘገባው ይዞቷል። ከፍተኛ ድምጽ በሚያሰሙ ባላቸው የእምነት ተቋማት ላይ ህጋዊ እርምጃ እንደሚወስድ የአካባቢ ጥበቃ ባለስልጣን አስጠነቀቀም። የአዲስ አበባ አካባቢ ጥበቃ ባለስልጣን እርምጃዎችን ከመውሰደ በፊት የእምነት ተቋማቱ ከፍተኛ የድምፅ ብክለት እንዳያስከትሉ የግንዛቤ ማስጨበጫ ስራዎችን እያከናወንኩ ነው ብለዋል። አሻም በዚህ ጉዳይ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤን አስተያየት ለማካተት ሞክራለች። ባልደረባችን መስከረም አዲሱ ተጨማሪ አላት። የእምነት ተቋማትን በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት ከፍተኛ የሆነ ድምጽ የሚያሰሙ የእምነት ተቋማትን በተመለከተ ሀሳብ እንደሰጡ ይታወሳል። በእምነት ተቋማት በኩል የሚሰሙ ድምጾች የአካባቢውን ነዋሪዎች እንዳያወቁ ለማድረግ የተለያዩ የግንዛቤ ማስጨበጫ ስራዎችን እየሰራው ነው ሲል የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ለአሻም ነግሯታል። የባለስልጣኑ ዋና ዳይሬክተር ዲዳ ድሪባ ከአሻም ጋር ባደረጉት የስልክ ቆይታ እንደገለጹት ከሆነ በአዲስ አበባ የተለያዩ የእምነት ተቋማት መኖራቸውን አንስተው ተከስተው ከዚሁ ጋር ተያይዞ በተለያዩ ወረዳዎችና ክፍለ ከተሞች በሚገኙ የሃይማኖት ተቋማት ጋር ውይይትና የግንዛቤ ማስጨበት ስራ እየሰራ መሆኑን ገልጸዋል። በዚህም ህግና ደንቡን እንዲጠብቁና እንዲሁም ተቋማቱ ራሳቸውን ማስተዳደር እንዲችሉ ግንዛቤ እየተሰጠ ነው ብለዋል። እስካሁን ባለው ጊዜ ከፍተኛ ድምጽ አሰምተዋል ተብሎ እርምጃ የተወሰደበት የእምነት ተቋም አለመኖሩንም ተናግረዋል። አያይዞውም በጉዳዩ ዙሪያ የኢትዮጵያ ሃይማኖት ተቋማት ጋር ውይይት እንደተደረገ እንዲህ ይገልጻሉ። እኛ እነሱን እስካሁን ድረስ በውይይት ነው በማግባባት ግንዛቤ ስራ ነው እየሰራ ያለኝ። አንዳንዴ ደግሞ ያመለክቱ ሰዎች ካሉ ትክክል አይደላችሁም፣ አስተካክሉ ብለን እነሱንም ጋር እንቀርባል። ግን የሃይማኖት ተቋማት በፕሮግራም ላይ ያሉ ያስቆሙበት እኔ ትዝ አይልም። ግን በመግባባት ጉዳዩን ጉዳቱን በማስረዳት እስካሁን ድረስ በተደጋጋሚ በክፍለ ከተማ ደረጃ በወረዳም የግንዛቤ ስራ ስንሰት የቆየ ነው። ለዛ ነው ራሳቸውን በራሳቸው እንዲያስተካክሉ ቅርጽቸው በዛ ደረጃ ነው የለን ያለ ነው። ከነሱ ጋር ማለት ከውሊድ በኋላ አንደኛ ራሳቸውን በራሳቸው እንዲቆጣጠሩ ነው፣ ቆጣጠራለን እርምጃ አልወሰድንም። ወደ እርምጃ ገብተን ለምሳሌ በጸሎት ላይ እያሉ በፕሮግራም ላይ እያሉ ለማስቆም እንቅስቃሴ አላደርግም ያደረግ ነው። እራሳቸው ጉዳቱን አውቀው ህጉን እንዲያከብሩ ለመግባባት ከፍተኛ ጥረት አድርገናል። ከወረዳ ደረስ ያሉትን ተወካዮች ጠርተን የሁሉም አዲስ አበባ ከተማ የእምነት ተቋማት ጉባኤ በኩል ብዙ ስራ እየሰራ ነው። ዳይሬክተሩ አያይዘው እንዳሉት ከሆነ በከተማዋ የሚገኙ የእምነት ተቋማት በነዋሪዎች የዕለትተዕለት ኑሮ ላይ ከፍተኛ ድምጽ የሚያሰሙና የድምጽ ብክለትን የሚያስከትሉ የእምነት ተቋማት ላይ ህጋዊ እርምጃዎችን እንደሚወስድ በአሻን በኩል ገልጿል። ከፍተኛ ድምጽ የሚያሰሙ ተቋማት እንዳሉ በተለያዩ መልኩ ለባለስልጣኑ ቅሬታዎች እንደሚቀርቡ የገለጹት ዳይሬክተሩ ይህንን ችግር ለመፍታትም ከእርምጃ በፊት ውይይት እንደሚደረግ ይናገራሉ። ቆሙ ብሎ የመጣ የለም ግን ከፍተኛ ድምጽ እያሰሙ ነው እያስከተሉ ነው ብሎ የሚያመለክቱ ሰዎች አሉ። እሱንም በግንባር ጉዳዩ ከሚመለከታቸው ሰዎች ጋር ተገናኝተን በውይይት ክፍለ ከተማ ለምሳሌ ለሚቁራውስ አንድ ቦታ ትዝ ይለኛል። እንደዛ በቅርበት ችግሩን ለመፍታት ሙከራ እያደረግን ነው። የሚያመለክቱ ሰዎች ስላሉ ማለት ህጉ የሚፈቅደው እርምጃ ነው የምንወስደው። የእምነት ጉዳይ የብዙ የማህበረሰብ ክፍል ዋነኛ ጉዳይ ነው ያሉት ዋና ዳይሬክተሩ ከእርምጃዎች በፊት ተቋማቱ ለአማኞች የሚያስተላልፉትን መልዕክት ሌላውን ህብረተሰብ በማይጎዳና ሰላም በማይነሳ መልኩ እንዲያስተላልፉ የው ውይይትና ንግግር ስራ እየሰራ እንደሆነ ነገር ግን ከግንዛቤ ማስጨበጥና ውይይት በኋላ የማያስተካክሉ ተቋማት ላይ በህግ የተቀመጠ እርምጃ አወሳሰድ መኖሩን ጠቁሞ በህጉ መሰረት እርምጃና ቅጣት ለመውሰድ እንደሚገደድ ነው የባለስልጣኑ ዳይሬክተር የተናገሩት። በህጉ መሰረት መሄድ እንችላለን ግን አስቀድመን የብዙ ሰዎች ተጠቃሚ ስለሚሆኑ እዛ ላይ የብዙ ህዝብ ጉዳይ ስለሆነ በመግባባት በግንዛቤ እንዲፈታ ነው እያደረግን ያለ ነው። እስካሁን ድረስ እዛ ካለፈ ሂጎ የሚፈርድልን እርምጃ መውሰድ እንችላለን። ህጉ ላይ ያለ ሰው ተቀምጠዋለ ያኔ ወስደን እናታውቋቸዋለን። የተቀመጠ ያለ ህጉ ላይ ሌሎች ላይ የምንወስደውን እርምጃ መውሰድ ይቻላልና አንደኛ ተጎጂ ራሳቸው ናቸው ራሳቸው የሚያስተምሩትም ሰዎች ተጎጂ ናቸው። በቅርበት የሚጎዱት እነሱ ናቸው። ቀጥለው ደግሞ ያሉ አሉ በዙሪያው ያሉ ግለሰቦች ይጎዳሉ። እኛ አሁን ድምፁ ከፍ ስላለ ወደ ቀጣይ መረጃ እናምራለን። ከዚህ ጉዳይ ጋር የተገናኘውን ሰፋ አድርጌ በቀጣይ በሌሎች ትንታኔዎች የመመለስ ይሆናል። ሊቀማምራን ዶክተር ዘበነ ለማ ገጠር ሙጃሌ የምትባል ታቂያለች። ሙኛሌ አገሩን እሱን ሙጃሌ የሚባል እግር ውስጥ የሚገባል። አንዳንድ ቦታ ደግሞ ሙጃሌ እና እና እሷ ስትገባ በልጅነት ያስቸግራኛለች። እዛ እንትን እያለው ቤተክርስቲያን ውስጥ እያለው አንዳንዴ አለች እና ስትገባ ቁልጫ ነች። ትንንሽ ቁልጫዎች ናቸው። ትገባለች፣ እግር ውስጥ ትገባለች። መጀመሪያ ላይ የትጋ እንደሆነም የገባቸው አታገኘት፣ ሁሉም የሚያሳክከው፣ አትታወቅም። ከዛ እያደገች ስትሄድ ነው ልትታወቅ የምትችለው። ቶሎ አትገኝም። ሁሉም ቦታ ታሳክካለች። አንድ ትንሽ ችግር ካለች ሁሉ ቦታ ታሳክካለች ሁሉ ቦታ ነው መከራ የምታመጣው። ያችን ችግር ግን ቦታዋን አውቆ እንደውም የሚባል ነገር አለ እኮ ሙጃሌን ከነሰንኮፉ ነው ምናምን የሚባል አነጋገር እንዳለ እንትን አላትና አንድ ያውጥቶ መጣል አይነት ነገር የሚባል ነገር አለና ትወጣለች። ግን መጨረሻ ላይ እሱማ ትወጣለች። አዲስ አበባ ልጆች አታውቁም። እኛ በደንብ ይገባናል፣ እኛ በደንብ ይገባናል። እና ለችግር መፍትሄን የሚፈልግ ትውልድ መሆን ነው ያለበት እንጂ በችግር ላይ ችግር የሚጨምር መሆን የለበትም። ለህይወቱም ለግልቱም ለሁሉም ነገር ለማህበረሰብ። እኔም ራሱ ዛሬ አሁን ተማርኩበት ያለኝ ይበቃኛል። ፀሐዩን ያላወጣውም ጨረቃዎቹን እኔ ተራ ሲዛቸውም አልደረድቸውም እነዚያን ሁሉ ከዋክብት እነዚያ ከዋክብት በቁጥርም አናቃቸው አናቃቸውም። ግን መስራት መስራት ግን በጣም ወሳኝ ነው። ማመን ነው መስራት ማመን እኛ ጋር እሱ ነው። ዋናው ነገር ጫፍና ጫፍ እንሆናለን። በቃ ወይ ስራውን ትተን እግዚአብሔር ቃል እንላለን። እሱ ክልክል ነው። በኦርቶዶክስ ቤተክርስቲያን አምስት ውሾች የሚባሉ አሉ። ከአምስት ውሾች ራዕይ ላይ ከተጠቀሱት አንዱ ሀኬተኛ ነው። ዝም ብሎ ሰነፍ፣ ዝም ብሎ እንትን የሆነ ሰው በሃይማኖት አይፈቅድም። በስንፍና ልንወስደው እንችላለን። በስንፍና መውሰድ እንችላለን። ሰነፍ ሲሆን እኮ ሰው ሀኬተኛ ይሆናል። አኬተኛ ሲሆን እኮ ዋዛ ፈዛዛ ያበዛል። በቃ በሁሉም ነገር ላይ የሚናገረው ነገር ሁሉ ጉንጫ አልፋ ነው የሚሆነው ትርጉም ያለው ነገር አይናገርም። እሱ ክልክል ነው። ከዛ ቁጭ ከማለት ነው ይመጣው ለተቀማጭ ሰማይ ቅርቡ እኮ ነው ነው የሚባለው። እነሱ ሁሉ እኮ ከዛ ጋር ይመጣሉት እጂ ስለዚህ ስንፍና አይፈቀድም፣ በፍጹም አይፈቀድም። ለሊቀ ማእምራን ዶክተር ዘበነ ለማ ቀሲስ እግዚአብሔር አምላክ እንግዲህ ቃለ ሕይወትን ያሰማልን። ተዋህዶ ላይ እጃችሁን ከተዋህዶ እጃችሁን አንሱ በማለት መምህር ጳውሎስ እንዲህ ይላሉ። ንካተላቸው የኢትዮጵያ ቤተክርስቲያን ማንም ተነስቶ ሲያላግጥባት አፉን ሲያላቅቅባት የሚናገር ሰው የለም። ዝም ነው የሚለው። መልስ ለመመለስ ብድግ ስትል መግለጫው ይጎርፋል። ለመከላከል ስትነሳ እንኳን። እሷ ላይ እንደ እንጀራ ልጅ ነው የምትታየው። ተገፍታ የምትኖርበት ዘመን ቢኖር አሁን ነው። ብዙ ነገሮችን ማውራት እንችላለን። ማለት የአደባባይ ምስጢር ነው። የእኛን ጾም እንደ ጾም ማን ይቆጥረዋል? ለሌሎቹ ግን በየክልሉ ይደረጋል። አሁንማ ድርጅቶች ሁሉ ጀምረዋል። ባንኮች ምኖች ስርዓት ጀምረዋል። ለሌሎች ሃይማኖቶች የጾም መፍቻ ስነ ስርዓት ይደረጋል። እኛ ማንም አያይንም፣ አንፈልገውም። እንኳንም አልተቀላቀልን። ርስታችን ከሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ህብረታችን ከሰማይ ነው። ግን እንደ ሰው ሆነን ስናስብ መድሎ በጣም ይደረግብናል። ከፍተኛ መገፋት አለ። ሜዳዎቻችን ይነጠቃሉ። የአምልኮ ቦታዎቻችን ይዘርፋሉ፣ እንነጠቃለን። ርስታችን በአደባባይ ተነጥቀናል። እኛ ለአንድ ቀን እንዘምርበት ተብለን ተከልክለናል። እኛ ሰላማዊ ነን። እናክብር በዓላችንን ብለን እንኳን ብንወጣ አለባበሳችን ሲፈተሽ ይውላል። ከበሮ ላይ የጠመጠምነው ባንዲራ እንኳን እየተነቀለ ይጣላል። ቪዲዮ የሚያሳየው ነገር ነው። የመቼም ፖለቲካ አይደለም። በብዙ ነገራችሁን ውስጥ እኛ ተረብሸን እንድናከብር የማይደረግ ትንኮሳ የለም። በዚህ ሁሉ ውስጥ ግን አልፈን መስዋዕታችንን ሰውተን በሰላም እንገባለን። ጠባቂያችን አይተኛም። ክብርና ምስጋና ለስሙ ይሁን። ግን እግዚአብሔርና ታሪክ ዘመናት የሚዘግቧቸው ነገሮች ይኖራሉ። ለምን ይሄ እንዳልታያቸው መሪዎቻችን አይገባኝም። እኔ አያችሁ፣ አሁንም ሚዲያ ላይ የምታዩት ነገር ብዙ ዘመን ስንሰደብ ኖረን የሆኑ አንዱ ሁለት ሶስት ልጆች ተነስተው መልስ ስለመመለስ ስለሞከሩ ብቻ የሞት አዋጅ ሁሉ ታወጀ። በዚህ ውስጥ አዋጁ ልክ አይደለም ህግ፣ አለ መንግስት አለ አልተባለም። ጭራሽ መግለጫ ወጣ። መግለጫውም እኛን የሚቻ መልስ ስለመለሱን ብቻ ልብ አድርጉ። ሚዛናዊነት የለም። ምድር ላይ ሁሉም አፉንኛ ላይ ነው የሚያላቀቀው። እኛ የእግዚአብሔር ነን። የሚገድሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስላቸው ዘመን ይመጣል ይላል። ይህ ሁሉ ዘመን ያልፋል፣ ቤተክርስቲያን ትቀጥላለች። በየትኛውም ዘመን ውስጥ ግን አንድ ነገር ልንገራችሁ፣ በምቾት የምትጓዝ ቤተክርስቲያን የለችንም። በመከራ ውስጥ ትጓዛለች፣ ግን ሁል ጊዜ እሳቱን እያለፈች ትቆማለች። ማን ይመስገን? እግዚአብሔር የተመሰገነ ይሁን ነው። እግዚአብሔርን መጠበቅ ነው። መታገስ ሲገው አያችሁ፣ ሳራ መታገስ አልቻለችም። ድንኳኑ አለ አጋር ሰጠች፣ እስማኤል ተወለደ። ከተወሰነ ጊዜ በኋላ ደግሞ እግዚአብሔር ቃሉን ጠበቀ፣ የሳራን ማይፀን ቀደሰ፣ የአብርሃምን አብራክ ባረከ፣ ይስሐቅ ተወለደ። ቤቱ የሳቅ ሆነ፣ ድንኳኑ ሙልት አለ። እግዚአብሔር የሚፈልገውን በረከት ሞላለት፣ በአንድ ልጅ ቤቱ ሞላ። ከዚያ በኋላ አብርሃም ይስሐቅ ጡት በጣለ ጊዜ ትልቅ በዓል አከበረ። ምክንያቱም ምናልባት ልጄ ሳቅን ከዚህ በኋላ ላይሆን ብሎ ነው። ምክንያቱም የመቶ ዓመት ሽማግሌ ነው አይደለም። በዚያ የዓመት እድሜ ውስጥ የነበረ ሰው ልጅ ማግኘቱ ደንቆታል። ሸምግሏል። በእንደዚህ አይነት ከጥፋቱ በኋላ የሰው እድሜ በመቶ 20 ተገድቧል። ኤክሰፕሽናሊ በጊዜ በሂደት ውስጥ ጠብቁ ተብሎ እንደተነገራቸው እንደ ስምዖን አረጋዊ ያሉ ናቸው አለፍ ብለው የሚኖሩት ስለዚህ ዘመኑ አጥሯል። አሁን በእኛ ዘመን እንደውም አንድ ሰው እድሜው ስንት ነው ሰባ ቢበዛ ስንት ነው? ሰማ ወሙ አላመቲነ ሰባ ክራማት ይላል ዳዊት፣ ለእመ በዛ ሰማንያ። ጸሎተ ሙሴ ነው። እንደውም ይሄ ወፈድፋዶ ነሰ እምላ ጻማ ውህማ ይሄ እየበዛ ከዚህ ሲበዛ ግን ድካም የበዛበት ነው። ደግፉኝ፣ አንሱኝ፣ አስቀምጡኝ። የሰው ዘመን የቀማን መስሎን በጭንቀት የምንኖርበት ዘመን ነው። አያችሁ፣ ብዙ መኖር ብንፈልግ እንኳን በራሳችን ቆመን የምንሄድበት ዘመን ቢበዛ ሰማንያ ነው። ከዛ ያለው ድካም ነው። አያችሁ። ስለዚህ የለም ሰው ማለት ነው። ግን በዚህ እድሜ ውስጥ ግን የማንሰራው አጥያት የለም። አንድ ሰው አርባ ዓመት ቢኖር በእድሜ ውስጥ 20 ሌሊት 20 ቀን ነው የኖረው። ይሄን ካልኩሌት አድርጋችሁ ታውቃላችሁ። 80 ዓመት የኖረ ሰው 40 ዓመት ነው የኖረው ማለት ነው። 40 ዓመት ሌሊት ነው። አንድ ሰው አንድ ቀን ሲኖር ሀያ አራት ሰዓት አይደል? እንደምን አመሻችሁ። ስለዚህ 24 ሰዓት አንድ ቀን ኖረ ምን ማለት ነው? ግማሹ ሌሊት፣ ግማሹን ደግሞ ቀን ኖረ። ነቅቶ የተንቀሳቀሰበት እንደው 12 ሰዓት ላይ ቢነቃ እንኳን 12 12ቱን ብንቆጥር ብንደምር 80 ዓመት የኖረ ሰው 40 ነው የህፃንነቱን አንሱለት ከላዩ ላይ እንቅልፋም ከሆነ ደግሞ የቀን እንቅልፍተኛውንም አንሱለት ሹፌር ከሆነ ደግሞ ጅቡቲ የተመላለሰበትን አንሱለት ቁጭ ብሎ ነው አሚውሎ መኪና ላይ ስለዚህ ከምንኖረው የማንኖረው ይበልጣል ግን በእንደዚህ አይነት ህይወት ውስጥ ግን ሰይጣን ለእኛ እኛን የሚማርክበት ሰዓት አያጣም የሚያጓጓበት ሰዓት የሚያስጎመጅበት ሰዓት አስባችሁታል ከምንኖረው የማንኖረው በበዛበት ዘመን ውስጥ ለሰይጣን ስንመቻች ጊዜያችሁን ለእግዚአብሔር ስጡት ሁለመናችሁ ውሸት ነው። መኖር መሞት ነው እውነት። መኖር እውነት ቢሆን ኖሮ ሰው በተመሳሳይ ሂደት በተመሳሳይ ጉልበት፣ በተመሳሳይ ኃይል፣ በተመሳሳይ ስሜት፣ በተመሳሳይ ፍላጎት በኖረ ነበር። አይደለም መቀነሱ አይቀርም። አያችሁ፣ በቅዱሳን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የደረሰ ያለውን ነገር በማንሳት ይሄ ሁሉ ነገር እስከመች ይቀጥላል? ለሁሉ ነገር የመጣው ነው ቤተክርስቲያን ነው ማለት ነው። መምህር ጳውሎስ በስፋት የተነተሩልን የተወዳጅ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃውን ለመላው ዓለም እንዲዳረስ ላይክ ሼር አድርጎ እንግዲህ የአሮስ ሁለትን ሊንኩን በዲስክሪፕሽን አስቀምጠናል። እዛም ገብታችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። በቲክቶክም እንዲሁ አጋርነታችሁን አሳዩ። ተሰነባበትኩኝ። ክብሩስ ጋር ያለ ብ ክብሩስ ጋር ያለ ወል ክብሩስ ጋር መንፈስ ቅዱስ አንድ አምላክ አሜን።